ዛሬ እንግዲህ በሀይሚና በቦራ እንዲሁም ትናንት በተሰራው ቪዲዮ ነው የመጣሁት። አንዳንድ ነገሮችን ለመናገር ነው የመጣሁት ስለ ሀይሚም ስለ ብሩክም በዋናነት ማለት ነው እና እንግዲህ ትናንት በተሰራው ቪዲዮ እውነት ለመናገር ሀይሚ ላይ ሼር ባደረገችው ቪዲዮ በጣም ያልሆኑ ኮመንቶች ብዙ ኮመንቶች አሉ። ማለት በቃ እንዴት ነው ማለት ሁለታቸውን ልዩነት የሚፈጥር ማለት ነው የሀይሚና የቡራን ልዩነት የሚፈጥር የምር ነው የምላችሁ፣ ስድብም አለበት ማለት ነው እና ይህ ነገር ግን መቼ እንደሚቀር አላውቅም። የምር ነው ምላችሁ። በመጀመሪያ ግን ለቦራ ወንድሞች ቃላት የለኝም የምር ሀይ ሚና ቡራ በሚሰሩት አንዳንድ የፕራንክ ቪዲዮዎች የሚያጋጭ ቢሆንም እነሱ ከልጅነትም አንጻር እንግዲህ ከወንድሞቹ ሀይሚና ቡራ ትንሾች ናቸው አደለ? ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉ። ማንም ሰው ልክ አይሆንም ሁልጊዜ ማለት ነው። በሰራ ቁጥር አንዳንድ ስህተት አይጠፋም እና እነሱ ሊያጠፉ ይችላሉ ግን ደግሞ ትላልቆች ያርማሉ እና ትናንትና አሁን መላኩና ሀብት ሀብትሽ ማለት ነው የመሬን ነው መላችሁ። ያላቸው ክብር ለሀይሚና ለብሩ ለብሩ ክብር፣ በተለይ ለሀይሚ ማለት ነው። ቡራማ ያው እያጨለለ ስለነበረ እሱን በጣም ነው የተቆጡት ማለት ነው እና በጣም በጣም በጣም የምር ቃል የለኝም ለወንድሞቹ ማለት ነው። እንዴት አይነት ሪስፔክት ና እንዴት እንደሚንከባክቧት እንዴት እንደሚወዷት የምር ብሩክ እንኳን እንደዛ ትቷ ሲሄድ ፕራንክ ቢሆን ትቷ ሲሄድ እንዴት መላኩ ማለት ነው እና እምባዋን እየጠረገላት ነበር በልብሱ ና የምር ምን ልበል ቃል የለኝም ለነሱ ማለት ነው። ነገር ግን እዚጋ ምፈልገው መናገር የምፈልገው በዋናነት ለሀይሚ አለ ለሀይሚ ለህቴ ማለት ነው የምሬ ነው ምላችሁ እና ሀይሚ ማለት ነው ከኦዲንስ ምክር የሚጠቅምሽ ምክር ሊኖር ይችላል። በጣም ብዙ እህቶች ይመክሩሻል። ምን ይሉሻል? አንዳንድ ነገሮችን ማድረግ ያለብሽ ከአንቺ እድሜ በሰል ያሉ በቃ አንቺ ማድረግ ያለበሽ ነገር ይመክሩሻል እህቶች እነዚህ የሚመክሯቸው የሚመክሯት ኦዲየንሶች አሉ አቃለሁ። ይሄ እንዳለ ሆኖ ግን ሀይሚ ማለት ነው ሁሌም ማለት ከእኛ የበለጠ ሞር እውቀት፣ በራስሽ ኮንፊደንስ አለሽ፣ የተማርሽነሽ ብዙ ነገር ለሰውም የሚተርፈው እውቀት አለሽ የተትረፈረፈ ማለት ማለት ነው። የመሬን ነው ምላችሁ እና ስለዚህ ምንም ባላጠፋሹ ነገር ምንም ባልሰራሹ ነገር ሁሌም አጥፈች ያለው ብላ በትመጣ ደስ ይለኛል። የመሬኝ ነው የምላችሁ ማለት ያን ነገር እሷ ምንም አላደረገችው መቼም አታደርገውም ብለን ነው አይደለኛ የምንከራከር። እኔ ሀይሚን በማቃት ልክ በመወዳት ልክ የሆነ ነገር እዛ ስመጣ ይሄ የሀይሚ መገለጫ ባህሪ አይደለም ምናልባት ብሩክ ልታጨልለው ፈልገ ይሆናል ብዬ ሰራለሁ። ብራንም እንደዛው ማለት ነው። ነገር ግን ሀይሚ ማለት ነው በቃ አንዳንዴ፣ በአብዛኛው ማለት ነው ምንም ባላጠፋችሁ ነገር፣ ምንም ባልሰራችሁ ነገር በቃ አጥፈቻለሁ ብላ ኢቭን እንኳን የሆነ ነገር ተፈጥሮ ምንም ሳታጠፋ በቃ ሻጥፈቻለሁ ብላ ትደነግጣለች። እና ይሄ ነገር እውነቱ ሳይነገር ወይም ያ ነገር ሳይቋጭ ይዘጋል፣ ቪዲዮ ገባችሁ። ይሄ ደግሞ አንዳንዴ በጣም የሚወዱሽን ኦዲንሶች ታማኝነት ሊያሳጣሽ ይችላል። ሀይሚ ማለት ነው የመረኝ ነው ማለት አሁን የሆነ ነገር ሲፈጠር ሀይሜ አጥፍቻለሁ ትላለች፣ ግን እኮ አላጠፋችም። ወይ ያጥፋት መጨረሻው፣ አይ እኔ እኮ ውሸት ነው ይሄ እኮ እንዲህ ነበረ፣ ቡራን እንዲህ ለማድረግ ነው፣ እናንተን እንዲህ ለማድረግ ነው ብላ ከተናገረች ኦኬ፣ ግልጽ ሆነ። ግን ደግሞ ነገሩ በነገር ይሸፋፈንና ያልፋል። ሶ ሀይሜ ምንም እንደማታጠፋ፣ ምንም እንደማታደርግ እኛ ጠንቅቀን እናቃለን። እስቲል ሀይሜ ምንም ነገር እንደማታደርግ ነው። ኢቭን እንኳን ጉርሻ፣ እንግዲህ ጉርሻ በጣም ቀላል ነገር ነው። መጉራ መወራረስ ማለት ነው። ማለት ሆን ብላ ያደረገችው ነገር አይሆንም ሰርግ ስለሆነ አጉር ሰዋት ይሆናል ወይ ደግሞ ቡራ ሊፈትናት ይሆናል። ሀይሚ ያታደርገውም ብለን ነው ቪዲዮ የሰራ ነገባችሁ። ሶ ያነ ሰው ደግሞ መጥቶ ነው ከተቀመጠችበት ሀይሚን ያጎረሳት ማለት ነው። እና እንደተናገረችው ከሆነ ያ ደግሞ ወንድምየው ምንም ችግር የለውም በሰርግ ጊዜ መጎራረስ ባህላችን ነው፣ ይሄ የደስታችን ቀን ነው ብሎ ዘግቶታል። እዚህ ጋር ቡራ ሀይሚን ፈተናት እንጂ ያው ሌላ ምንም የለውም። ሲቀጥል በዋናነት ሀይሚ ይሄን ብታደርግ ደስ ይለኛል። ምክንያቱም እሷ በጣም ብዙ ታውቃለች፣ ልባም ሴት ናት፣ ጎበዝ ናት፣ ጠንካራ ናት። ከእሷ ብዙ ነገር እንማራለን። የምር እኔ ከሀይሚ ብዙ ነገሮችን እማራለሁ፣ ከቦራም እንዲሁ ማለት ነው። ለምሳሌ ለወንድሞች የሚጠቅም ነገር ካለ ከሱ ኤክሴፕት የማረገው ነገር አለ። ሶ ሀይሚ በጣም ስማርት ሆና ሳለ ምንም ባልሰራችሁ፣ ምንም ባላጠፋችው፣ እንዲሁ ለቪዲዮ እንኳን ሲባል አጥፍቻለሁ ብላ ከዚያ ነገሮች እየተባባ ራሱ እየተባባሱ ሲመጣ በይቅርታ ያልፋል። ያን ነገር እኮ እሱ አላደረገችውም ወይ ደግሞ መናገር ማለት ነው ማለት እሷን በቃ ምንም ዜሮ ምንም እንዳላጠፋች መናገር። እኛ በናቅም አንዳንድ የሚወዱሽን ኦዲየንሶች ወይም የሚያከብሩሽን ወይም የራስሽንም ነገር አንዳንዴ ልታሽ ትቻያለሽ። ና ይሄን ነገር ባታደርግ ደስ ይለኛል። ይሄ ሀይሜን ስለመወዳት ለሀይሚ ለእህቴ ነው የምሬን ነው ምላችሁ እ የምትወዷት ልክ እንደኔ የምትወዷት እኔ ሀይሜን ሀይሜን ልክ እንደ እህቴ ነው ማየት እንደ እህቴ ማለት ነው ማለት እንዴት ነው እህቴ የእናቴ ልጅ ልዩነት ቢኖርም፣ ግን ሀይሚን እንደ እህቴ ነው ማያት ቡራን ደግሞ ልክ እንደ ወንድሜ ማለት ነው። ስለዚህ አሁን ሀይሚና ቡራ በሚሰሩት ቪዲዮ ስህተትም ይስሩ ብራንክም ይስሩ ምንም ይስሩ፣ ለመተቸትም ወይም ቪዲዮ ለመስራት ስንፈልግ ወይም ለነሱ አስተያየት መስጠት ስንፈልግ ሀይሚን ልክ በራሳችሁ በእህታችሁ ታናሻችሁ ከሆነች ልክ እንደ ታናሻችሁ አርጋችሁ አስባችሁ በቃ እሷን በሚመጥን ነገር አስተያየት መስጠት ታላቅም ከሆነች እንደ ታላቅነት አድርጋችሁ ማለት ነው። ቡራን ደግሞ ልክ በቃ በምትወዱት ልክ በቃ የኔ ወንድም ቢሆንስ እንዲ ሱ እኮ እንዲህ ያደርገውም ብለን ማሰብ መቻል አለ ለማለት ፈልጌ ነው። በቃ ማለት ሀይሚና ቡራ ይዘውት በሚመጡት ነገር የእነሱ ነገር ይቋጫል። ነገር ግን በእኛ ደግሞ በአንዳንድ ኦዲየንስ ምክንያት ነገሩ እየተራዘመ እኛ የነሱ ማለት የነሱ መጣላት ምክንያት መሆን የለብንም። በቃ ሌላ ውስጥ ሌላ አጀንዳ ውስጥ መግባት የለብንም። የመሬ ነው ምላችሁና አሁን ሀይሚ ሸር ባደረገችው የተጻፈው አስተያየት ማለት ነው፣ እንዴት ነው ቡራን ሀይሚ እንደ ጠላችሁ ምናምን ነገር አሁን እሷ ይሄ ጋር የለም። የመሬ ነው ምላችሁ በእርግጥ አዝናችሁ ለሀይሚ ተቆርቆረ ሊሆን ይችላል። ግን ደግሞ ይሄን ኮመንት ቡራ ሲየው ምን ይላል? ስለዚህ ባካችሁ ሚዛናዊ እንደሆነ ሚዛናዊ ሆነን ነው እንትን ማለት